ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም ወሳኝና ውስብስብ የሆነ ጉዳይ ነው። ይሄውም ኢትዮጵያ ለኤርትራ የሰጠችው እውቅና በሕግ እይታ ምን ይመስላል የሚለውን ነው። እመኑኝ ይሄ ጉዳይ ዛሬም ድረስ ብዙ የሚያከራክርና ምላሽ ያራገኘለት ምዕራፍ ነው። እሺ፣ በቀጥታ ወደ ዋናው ጉዳይ እንግባ። የትንታኔያችን ሁሉ ማጠንጠኛ የሆነው ጥያቄ ይሄ ነው የሽግግር መንግስቱ ያንን ታሪካዊ ውሳኔ ለመወሰን የሚያስችለው የህግ መሰረት ወይም ስልጣን በእጁ ላይ ነበረው ወይ የሚለው ነው። እስቲ መርምረው። እንግዲህ በዛሬው ትንታኔያችን እነዚህን ነጥቦች አንድ በአንድ እያነሳን እንሄዳለን። መጀመሪያ የክርክሩን መንስኤ እናያለን። ከዛም መንግስት እንደ ህጋዊ መሰረት ያቀረበውን የቻርተሩን ክፍል እንመለከታለን። ቀጥሎ ደግሞ የቀረቡትን ሶስት ዋና ዋና የህግ ተግዳሮቶች በትልቀት እንመረምራለን። ማወቅ ያለብን ነገር ይህ ክርክር የዛሬ ወይም የትናንት አይደለም። እውቅናው ከተሰጠበት ከዘተናዎቹ ጀምሮ በህግ ባለሙያዎች መካከል ሲካሄድ የቆየና እስካሁን ድረስ ግልጽ ስምምነት ላይ ያልተደረሰበት ትልቅ የህግ ውዝግብ ነው። እሺ ታዲያ የሽግግር መንግስቱ ይሄንን ለማድረግ ህጋዊ መሰረት አለኝ ሲል ያቀረበው ነገር ምንድን ነበር? መልሱ በወቅቱ በስራ ላይ በነበረው የሽግግር ወቅት ቻርተር ውስጡ ነው የሚገኘው። ወደ እውቅናው ያደረሰውን ሂደት ለመረዳት ይሄ የጊዜ ቅደም ተከተል በጣም ወሳኝ ነው። አያችሁ በ1984 ቻርተሩ ጸደቀ። ከአመት በኋላ ህዝቡ ውሳኔው ተካሄደ። ከዚያም እውቅናው ተሰጠ። ይህ ቅደም ተከተል የክርክሩን ታሪካዊ ዳራ በደንብ ያስረዳል። አሁን ደግሞ የክርክሩ ህጋዊ መሰረት ወደተባለው ተባለው ነጥብ እንመጣ። ለህዝበ ውሳኔውም ሆነ ለመገንጠሉ እንደ ዋቢነት የተጠቀሰው የቻርተሩ ክፍል ይሄው ነው። በተለይ እስከ መገንጠል ድረስ የሚለው ሀረግ ለውሳኔው ትልቅ የህግ ሽዋን እንደሰጠው ነው የሚታመነው። ጥሩ። አሁን ደግሞ ክርክሩን ወደሚያነሱት ወገኖች እንሂድና የመጀመሪያውን ትልቅ የህግ መከራከሪያ ነጥባቸውን እንመልከት። እሱም የሽግግር መንግስቱ የስልጣን ወሰን ምን ያህል ነበር የሚለው ነው። ይህንን ክርክር ለመረዳት የስልጣን ወሰን የሚለውን ጽንሰ ሐሳብ በደንብ መረዳት አለብን። መሰረታዊ ሐሳቡ ምንድን ነው? ጊዜያዊ መንግስት ጊዜያዊ ስራዎችን እንጂ እንደ አገር መገነጠል ያሉ ዘላቂና የማይቀለበሱ ውሳኔዎችን የመወሰን ስልጣን የለውም የሚል መርህ ነው። እናም ዋናው ነጥብ ይሄ ነው። ተከራካሪዎቹ ምን ይላሉ? የሽግግር መንግስቱ ስራው ሀገርን ለጊዜው ማስተዳደር እና ለቀጣዩ ቋሚ መንግስት ሁኔታዎችን ማመቻቸት ብቻ ነው። ከዚህ ባለፈ ግን እንደ ሀገርን በዘላቂነት መከፋፈል ያለው ውሳኔ ከስልጣኑ ወሰን ፈጽሞ ውጪ ነው የሚል ጠንካራ መከራካሪያ ነው የሚያቀርቡት። እሺ፣ ወደ ሁለተኛው ትልቅ የህግ ተግዳሮት እናበር። ይህ ደግሞ ሚያተኩረው ውሳኔውን የመወሰን ስልጣን ላይ ሳይሆን ውሳኔው የተላለፈበት ሂደት ወይም አሰራር ላይ ነው። የአሰራር ሂደት ክፍተት ማለት ምን ማለት ነው? በቃ በቀላሉ ሲቀለት ህጉ አንድ ነገር ይቻላል ይላል ግን ያ ነገር እንዴት፣ በምን አይነት ቀደም ተከተል፣ በማን መከናወን አለበት ለሚለው ጥያቄ ዝርዝር መመሪያ አያስቀምጥም ማለት ነው። እና ይህ ነጥብ የክርክሩን እምብርት ነው የሚነካው። ተቺዎቹ እንደሚሉት ቻርተሩ መገነጠል ይቻናል ብሏል እንጂ እንዴት ለሚለው ወሳኝ ጥያቄ ህጋዊ መልስ አልሰጠም። በዚህም ምክንያት ውሳኔው የተመሰረተው በተፒሳ ህግ ላይ ሳይሆን በወቅቱ በነበረው የፖለቲካ ኃይል ስምምነት እና ተጨባጭ ሁኔታ ላይ ነው የሚል ነው። አሁን ደግሞ ወደ ሶስተኛውና የመጨረሻው ትልቅ የህግ ክርክር እንሸጋገር። ይህኛው ጥያቄ ደግሞ የውሳኔውን ህጋዊ ትንካሬ መሰረት ምንጩን የሚፈታትን ነው። የተቀባይነት ምንጭ የሚለው ሐሳብ በጣም ወሳኝ ነው። አንድ ውሳኔ ህጋዊ ተቀባይነት አለው የምንለው በህግ የበላይነት ሲመራ ነው ወይስ በስልጣን ላይ ያለው አካል ስለፈለገው ብቻ ነው? ክርክሩ ያለው እዚህ ጋር ነው። እንግዲህ የዚህ ክርክር ዋናው ነጥብ ይሄ ነው። ውሳኔው የህግ የበላይነት ውጤት ሳይሆን የፖለቲካ ኃይል ሚዛን ውጤት ነበር የሚለው ነው። በሌላ አነጋገር ውሳኔው የተላለፈው በህግ ማዕቀፍ ውስጥ ተጠንቶ ሳይሆን በወቅቱ ስልጣን ላይ የነበረው ኃይል ስለፈለገውና ሁኔታዎች ስላስገደዱት ነው የሚል ጠንካራ መከራከሪያ አለ። ወደ ማጠቀላየው ስንመጣ እነዚህ ሁሉ የህግ ክርክሮች ዛሬም ድረስ ለምን አንገብጋቢ እንደሆኑን እንመለከታለን። ክስተቱ ታሪካዊ ቢሆንም የህግ አንድምታውና የሚያስነሳቸው ጥያቄዎች ግን ዛሬም በሕይወት አሉ። በመጨረሻም የክርክሩ ሁሉ ማጠቃለያ ይሄ ይመስለኛል። የሀገርን ሉዓላዊነት ለዘላለም የሚቀይር እንዲህ አይነት ታሪካዊ ውሳኔ ሊወስን የሚገባው በጊዜያዊ አስተዳደር ሳይሆን ህዝብን በሚወክል ሙሉ ስልጣን ባለው እንደ ፓርላማ ባለ ተቋም መሆን ነበረበት የሚለው ነጥብ የክርክሩ ሁሉ ማሰሪያ ነው። ይሄ ትንታኔ አንዲ ትልቅ ጥያቄ ቶሎን ያልፋል። በአንድ ሀገር ታሪክ ውስጥ ትልልቅ ለውጦች ሲከሰቱ የበላይነት የሚኖረው በወረቀት ላይ የሰፈረው ሕግ ነው ወይስ በወቅቱ ያለው የኃይል እና የፖለቲካ እውነታ? ይሄ ለኤርትራ እውቅና ብቻ ሳይሆን ለሌሎችም በርካታ ታሪካዊ ክስተቶች ሊነሳ የሚችል ዘላለማዊ ጥያቄ ነው።